አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራቸው የከውሊ ቻናል ቤተሰቦች እንዴት ናችሁ? ከእኛ ጋር ሁሉ ሰላም ሁሉ መልካም እያልኩ፣ ዛሬ እንግዲህ እንደዚህ በአዲስ ነገር መጥቻለሁ ማለት ነው። እንዳያመልጣችሁ ቪዲዮን እስከ መጨረሻ ተከታተሉ ትላችኋለሁ። እዚህ ጋር እንግዲህ ቀደም ብዬ ያሳየኋችሁ የኤሌክትሪክ ማጨሻዎች ናቸው። ትልቅ፣ ትንሽ፣ መካከለኛ አለ ማለት ነው። በምትፈልጉት በነጭም በወርቃማ አለ ማለት ነው። እዚህ ጋር የኮኪስ ነው ያሳይኋችሁ እንዲሁም ደግሞ እዚ ጋር የሰላጣ ማስቀመጫ በትልቁም በመካከለኛውም፣ እንዲሁም ደግሞ ዲዛይኗ ጎርጎድ ያለ አለ ማለት ነው። ኑሬ ጋ ጎራ በሉ የምታጡት ነገር የለም እላችኋለሁ። ኑሬ የቤት እቃዎችን ማከፋፈያና መሸጫ ነው ማለት ነው። እንግዲህ እነዚህ የት ይገኛሉም? ካላችሁኝ በጨፋ ሮቢት ከተማ ላይ ይገኛል ማለት ነው። እዚህ ትሪዎች አሉ። ትሪ በየአይነቱ አለ በምትፈልጉት አይነት ማለት ነው። የሻይ የቡና ስኒዎች አሉ። እንዲሁም ደግሞ ጋቻ በምትፈልጉት በረጅውም በአጭሯም፣ በከለር ወርቃማም፣ ነጭም አለ ማለት ነው። በአጭሮቹም አለ ማለት ነው። እንግዲህ እናንተ ከእናንተ የሚጠበቀው እንግዲህ መግዛት ነው። ጎራ በሉ፣ የምታጡት ነገር የለም። እዚህ ጋር ያሳያችሁ ደግሞ የውሃ ብርጭቆ በጎማዋ ነው። በኒኬሎችም አሉ። እና እዚህ ጋር የዳቦ መጋገሪያ አለ ማለት ነው። ኢኮሰን የሚል የዳቦ መጋገሪያ አንደኛ የዳቦ መጋገሪያ ነው ማለት ነው። ኢኮሰን ነው የሚለው በትልቁ ማለት ነው። ባለ ሶስት ፓትራ ያለው ነው። ውስጡ ሶስት ፓትራ ነው ያለው። እንዲሁም ከጎን የምታያቸው ብረት ድስቶች አሉ። ብቻ የሌለ ነገር የለምን መታችሁ የምታጡት ነገር የለም። ይሄ ደግሞ የውሃ ብርጭቆ በሰርቢሶቹ ነው ማለት ነው፣ በኒኬሎቹ እነዚህ ደግሞ የሻይ በራዶች እንደ ዲዛይናቸው አሉ ማለት ነው። የሻይ በራድ እዚጋ፣ የቡና ማፍላይ ኤሌክትሪክ አለ፣ ትንሿም ትልቋም አለች። ያው እያንዳንዱን ለማሳየት ጊዜም አይበቃኝም፣ እቃዎቹም ከብዛታቸው አንጻር ጊዜ ይፈጃል ማለት ነው። ያው እናንተ ጎራበሉ። እንዲሁም ደግሞ የምትፈልጉ ካላችሁ አናግሩን፣ በውስጥ መስመር በአካል መምጣት የምትፈልጉት ጫፋሮ ቤት ወደ አብቁተ መውረጃ ወደ ጎጥ አራት መውረጃ ነው ማለት ነው። ኑሬ የቤት እቃ መሸጫና ማከፋፋይ አከፋፋይ እንዲሁም ደግሞ በስልካችን ማግኘት ከቻላችሁ በዜሮ ዘጠኝ ስልሳ ሰባት ስልሳ ሁለት ዜሮ አምስት ሀምሳ አምስት ወይም ደግሞ ዜሮ ዘጠኝ ሀያ ሰባት ሰላሳ ሰባት ዜሮ ሰባት አስራ ስድስት ይደውሉልን ያገኙናል። እኛ የምትፈልጉትን አስረን እንልክላችኋለን፣ ማለት ነው ወደምትፈልጉት ቦታ። እዚች ጋር ደግሞ የፒዛ መጋገሪያ አለች። የፒዛዋ መጋገሪያ በመካከለኛዋ የፒዛ መጋገሪያ አለች ማለት ነው። ሁሉም ነገር ይሄ ደግሞ የሾርባ መጠጫ ኩባያዎች ናቸው ማለት ነው። የሾርባ መጠጫ ኩባያዎች እሱም አለ። እዚህ ጋም ክዳን ያላቸው ትኩስ ነገር ማስቀመጫ የማያቀዘቅዙ አሉ። እንዲሁም ደግሞ ይሄ ደግሞ የሚጥሚጣ መፍጫ ነው። ሚጥሚጣ የሚፈጭበት የሚጥሚጣ መፍጫ ነው ማለት ነው። በኤሌክትሪክ የሚሰራው የሚጥሚጣ መፍጫ ነው ማለት ነው። እዚች ጋር የኮኪስ ቅርጽ መውጫ አለ፣ በየአይነቱ ያንኛውም አለ ማለት ነው። ይሄ ደግሞ የስኳር ማስቀመጫ የኒኬል፣ እንዲሁም ደግሞ የማይካ አለ ማለት ነው። ብቻ የምታጡት ነገር የለም እናንተ ደውሉልን። ለዛሬ ይዤላቸው የቀረብኩት እንግዲህ ይህን ይመስላል። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።